ይሄን ሸይጣን ማጥፋት ነው አላማችን፣ ገባችሁ? አውዝ ቢላሂ ምን ሸይጣን ረጅም ኢላላሁ ነአውና እንዳደነግጡ አላማችን ይሄን ሸይጣን ማጥፋት ነው። የሰው ደም መጥ የሰው ደም ያለበት ሀገር ላይ ስንት ሰው ያስጨፈጨፈ ያንግደል ይሄን አጥፋ ይሄን አርግ ይሄ የበላው ደም ውስጡ አለ። ያ ደሞ ለህግ መቅረብ አለበት ለህግ መቅረብ አለበት። የስንት ሰው ነው አማራውን ትግሬውን ኦሮሞውን ጉራጌውን ስልጤውን ህዝብ በህዝብ አጋሽቶ ልጆች እንዲገደሉ አድርግቷል። ደም አለበት ይህ ግለሰብ፣ ደግሞ ላጠፋው ጥፋት መቀጣት አለበት። በተለይ ትልቅ ጥፋት ያጠፋው ነቢዩን ሰለላሁ አለይሂ ወሰለም የተናገረ ጊዜ ነው። ብዙ ታገዝ ነው ብዙ ሰማ ነው ብዙ አዳመጥ ነው በነቢያችን የመጣ ጊዜ ቀይ መስመር የመጨረሻ ካርድ ነበረችው። ቀይ ካርዷን የሳበው አሁን እንደፈለገ ወጥቶ ይለፍልፍ፣ እንደፈለገ ያወራ። ግን ሁል ጊዜ ጊዜ እናወቅታለሁ። እናንተ ተረጋጉ፣ ሰብሩ። ብዙ በዚህ ጉዟችን ላይ ብዙ እንቅፋቶች ሊያጋጥሙን ይችላሉ። የተለያየ ጊዜ እኛን አጀንዳ ለመቀየር እንቅፋት ሊሆኑብን የሚሞክሩ ብዙ ሰዎች አሉ። እናተ ግን እዛ እነዛ እንቅፋቶች እንዳያታልላችሁ ከኔ ጋር ሆኑ፣ በርቱ፣ ሁሉ ነገር ይሳካል። ይህን ሸይጣን አንድ ቀን ቦታውን ያገኛል ማለት ነው፣ ዋጋውን ያገኛል። ይሄ ሸይጣን ይታሰራል። እስከዛ ድረስ ግን አሁን እየሄደ ሸይጣን ስራው ምንድን ነው? አንድ ሸይጣን ስራው ምንድን ነው? ሸይጣን የሰው ልጅ መወስወስ ነው። አደለ እንዴ? ሄድና በጆሮ ስማ፣ እንትናኮ እንደዚህ አለ፣ እንትናኮ እንደዚህ ስላንተ ሲያወራ ነበር፣ እንትናኮ እንደዚህ ነው፣ ይሄኮ የአማራ ልጅ አለ። ከዛ ሄዳል፣ ያኛውን ሄዳል፣ እንደዚህ ኮ አለ እንደዚህ። ከዛ እርስ በርስ ያጋጫል። ይሄም እኔ ማየው ሸይጣን ነው። ይሄ ሚሰራው ስራ የሸይጣን ስራ ነው የሚሰራው። እመኑኝ ይሄ እንደውም እኔ የሚመስለኝ ለሸይጣን የሚታዘዝ ነው የሚመስለኝ። በእውነት በፈጣሪ ራሱ ያምናል ብዬ አሁን እየተጠራጠርኩ ነው። በተለያየ ጊዜ የተለያየ እምነት የተለያየ ሀሳብ ነው ያለው። በእውነት እኔ የሚመስለኝ ለሸጣን የሚገዛ ነው የሚመስለኝ። እንደውም እና መልኩ ራሱ እንደዛ ነው። ስለዚህ ይሄን ሸጣን ደግሞ እናወግደዋለን። አንድ ሺህ ሰው ገብተናል፣ ማሻላ አንድ ሚሊዮን ያስፈልገናል። አንድ ሚሊዮን ስድስት ስልሳ ስድስት ኤግዛክትሊ ያላ ሐቢቢ አንድ ሚሊዮን ታፕታፕ አንድ ሚሊዮን ታፕታፕ። ባላገር፣ ባላገር ደፋር ነው የምትለው እሱን ስታይ ነው። እግዚአብሔር አልቀረው፣ መላእክቶች አልቀሩት፣ ማ አልቀረው፣ አራገፈ። ይሄንን ክፍት አፉን ተሰነጠቀ እኮ ነው የምልህ ለፈለፈ አዲስ አበባ ተቀምጠውማ አፋቸውን የከፈቱ እኮ ሊጃሬድ የሚባል እዚህ ቲክቶክ ላይ አሳብደውት በኮመንት አፉን ከፈተ። ቤተክርስቲያን ላይ የት ነው ያለው? ዘብጥያ ቆለጡ ላይ ጄሪካን ተንጠልጥሎ አሁን እያለ ከስርቤን ጅማ ነው አሉ ሰማው እየተጮኸ ገባታሁ ሲባሉ አልሰማም እንዳልክ አየ ነው የሆነ ጭፈራ ቤት፣ ድቁናዋን ትታ ጭፈራ ቤት ስታውደለድል እንትን ውስጥ ተደብቆ ያዙ ይልቀቁን እያለ መድረክ ላይ ሊቀጠቅጡት ዳቆል ጭፈራ ቤት ተገኝቶ ማለት ነው። ድቁናዋን ረስታ ጭፈራ ቤት የሰው ዳሌ ቁጭ ብላ ስታሻሽ ተገኝታ ልትቀጠቀጥ የተገኘ መድረክ ስር እሺ ከዛ እኛ ደግሞ ሃይማኖት እኔ መሄድ እችላለሁ፣ ተራ ምእመናን ነኝ። ነገር ግን ዱቁና ተቀብዬ ግን ጭፈራ ቤት የሴቶች ቂጦች እያሻሸው ከተገኘው ቤተ ክርስቲያን በቀይ መስመር ታባርርሃለች። ከተባረርክ በኋላ ቤተ ክርስቲያን ኢየሱስ ስላልኩ አባረረ የለም፣ ቤተ ክርስቲያን ልክን ትሰጥሃለች፣ ታስተካክልሃለች። እነዚህ ሶሻል ሚዲያ ላይ የሚበጠረቁ እናታቸው ከወለደቻቸው እስቲ ኢትዮጵያ ውስጥ ቢሆን እንደዚህ እንደ ኢዮዳብ አይነት ቦርጩ በንትን እንደው የአብይ አህመድ ድሮን ንጹዎችን ከሚገል አንድ ድሮኑን ኢዮዳብ ላይ ቢያሳርፍ እንኳን ሊፈርስ የማይችል ቦርጭ ይዘው መተው ያቀረሻሉ። ለምን አሜሪካን ያሉት አሜሪካንም ኖሮ ወንድ ጠፍቶ እንዳይመስልን። እናቱ ከወለደችው አሜሪካን ሀገር ሬስቶራንት አበሻ የሚገኝበት ወካ አይደለም። አበሻ ሬስቶራንት ያሉበት ሰፈር እንኳን ምግብ ለመግዛት ሬስቶራንት፣ ሾፒንግ እንደዚህ ዘጠና ጊዜ እንዲህ እንዲህ እንደሚሉ ጂጂ የገዛ ልጇ አዋርዳታለች። ማሚ እኮ ከኔ ጋር ሾፕ ስንሄድ እንዲህ እንዲህ እያለች ነው እየፈራች ነው የምትኖረው ብላ የገዛ ልጇ አጋፍጠጣለች። ዛሬ ላይ ዮኒ ማኛ ሽንት ቤት የገዛ ቤቱ ሲሸና ሁለት ልጆቹ በር ላይ ቆመው እየጠበቁለት ነው፣ በገዛ ቤቱ ይሄን ያህል ስጋት ከሚደርስባቸው ይህ ምላሳቸው ለደህና ነገር ለምን አይጠቀሙ? ዘርና ብሔር እያጋጩ የሚመጣ ስብና ለመሰለ ሰው ኢትዮጵያ ውስጥ እየኖርክ የሰው ሃይማኖት የሰው ብሔር በድፍረት እንደዚህ ጭንቅላታቸው የታመሙ ካልሆነ አለ እንዴ ኢትዮጵያዊ እንደዚህ መዘርጠት ተጀመረ ብሎ እንደ ሰፕራዚ የአዲስ ግኝት እኮ ነው። እዝብ እያያቸው ያለው ለዛ ነው እንጂ አሁን ትንሽ ጮክ ያለ ፀብ ቢኖር፣ አሁን ትናንትና አንድ ልጅ ላይፍ ገባ፣ የኛ ዘመድ ነው ካወቅከው፣ እርምጃ በቅርብ ቀን ያሳየን አላህ። ይህን ደሀ ምስኪን መጥቶ እርዳኝ ተባባሪኝ ብሎ ሲጠይቀው በባዶ እጁ ሂድ ከዚህ አንተ ሀራጅ ምናም ብሎት እንትን ያለው አላህ እጁን ይስተው ያጀማ፣ ወላ። እንደነዚህ አይነት ቆሻሻ ሰዎች እኛን ኢትዮጵያን አይወክሉንም፣ አይወክሉንም። አሳፋሪ ነው። እኔ እዚህ ጋር ወንብ ቢገባ ያለውን ችግር ሰምቼው፣ አብሽር፣ የሰው ልጅ እንግዲህ ብዙ ጊዜ ፈተና ያጋጥመዋል። ነገ ይህን ፈተና ታልፎ አለ፣ ከችግር በኋላም ድሎት አለ። በርታ ወንድሜ። የቻላችሁትን ሰጡት እስኪ ጊፍት ምናምን ብዬ እላለሁ። ግን እንደዚህ ውጣ፣ አንተንትን፣ አንተንትን፣ ማታውቁን ሰው እንደዚህ ይባላል? ይሄ ከአንድ ከኢትዮጵያ የሚጠበቅ ነገር ነው አይደለም አለ ስለዚህ አላህ ደግሞ የእጁን ይሰጠዋል፣ ብኢዝኒላህ እንደነዚህ አይነት ሰዎች ደግሞ አያሰድቡንም እኛን عايسدبونم ኢትዮጵያኖችን አይወክሉም። ይሄ እንደ አንድ ኢትዮጵያ ይሄ ኢትዮጵያ አይደለም፣ ለኔ ለኔ ኢትዮጵያ አይደለም። በእውነት ከሱ ጋር ቁሜም እንደ ኢትዮጵያ ብዬ ልጠራም አልፈልግም፣ ከዚህ ከእንደነዚህ አይነት ሰው ጋር ማለት ነው። ሊንክ የለውም። ኮፒሪንግ ይቅርታ፣ ከነሱ በተፈጠረ እንትን ነው ስሰት ነው አለ። ሂዱ ሂዱ ሂዱ፣ አብሽሩ ሂዱ። ከነሱ በተፈጥ ኛ እናሸንፋለን፣ ሀቅን ይዘን አለ። ሂዱ ጎ ሄድ አብሽሩ፣ ሂዱ ሂዱ ሂዱ ሂዱ ሂዱ። አሁን ግቡ ግቡ፣ ሂዱ። ቤተሰብ ይቅርታ በቃ ሂጂ ሂጂ፣ ሁላችሁም አንድ አንድ አንድ ቴሌፎን ያላችሁ ሂዱ። አዚያቱ እነሱ እዚህ አንዳንድ ሁለት ቴሌፎን ስላላቸው፣ የላጀማ የላጀማ ካፉ ላይ ነው የበጠን ነው። አስወጣው እንደገና አስወጣው ጀግኖች

ሁሉም ሰው ጋር እንዲቀመጥ ይደረግ። በኦሬሽን ስለሆነ ሪፖርት የተደረገው ድጋሚ ከመጣ ያፈግ ነው። ከመጣ እንደዚሁ ሲገባ መቀጠል ነው። በዚህ ሁለት ሶስት ቀን ውስጥ ድጋሚ አካውንት እንዳከፍት እናደርጓለን። ቪዲዮን የሚነሳ ቪዲዮ ምናንሳው ቪዲዮንም አንሳው፣ ሰዎች እራሳቸው ጋ ያስቀምጡት። በቃ ቪዲዮን ውሰዱት። አሁን ያጀማ ሰማችሁ፣ ቴሌግራም ላይ ያለውን ቪዲዮን ውሰዱት ቴሌግራም ላይ ያለውን ቪዲዮ ውሰዱት። ገባችሁ አይደል? ቴሌግራም ላይ ያለው ቪዲዮና ቴክስቱን ወደ እናንተ ውሰዱት።